በአሁን ሰዓት ካምፓኒው 11 ቢሊዮን ዶላሮችን ይገመታል። በዓለማችን አሉ ከሚባሉ የእጅ ሰዓት ብራንዶች መካከል ስሙ በቀዳሚነት የሚጠቀስ አስገራሚ የፈጠራ ውጤት ነው። በውጭው ዓለም ይህን ሰዓት በእጅ አጥልቆ መታየት በራሱ አንድ የሀብት መገለጫ ተደርጎ ይወሰዳል። የዛሬው ሮሌክስ ኩባንያ መመስረት ምክንያት አንድ የጎዳና ተዳዳሪ የነበረና ቤተሰቡን በሞት የተነጠቀ በብዙዎች ተስፋ ቢስ ተደርጎ የተወሰደ ሰው መሆኑን ግን ብዙዎች አያውቁም። ይህ አስገራሚ የሕይወት ጉዞ ነው። መኖሪያ ሀገሩን ጥሎ በሕገወጥ መንገድ ድንበር አቋርጦ እስከ መሻገር ያደረሰ በፈተና የተሞላ የሕይወት በዛሬው ፕሮግራማችን የአንድ አስደናቂ ሰው ታሪክ ይዘንላችሁ ቀርበናል። እስከ ፍጻሜው አብረውን ይቆዩ። ታሪኩ ወደ ጀርመኗ ከተማ ካልምባች ይወስደናል። የታሪኩ ባለቤት ደግሞ ሃንስ ዊልስድሮፍ ይባላል። እንደ አውሮፓውያን አቆጣጠር በ1881 ዓ ም ከጀርመናዊ እናቱ አናና ከአባቱ ጆአን ዳንኤል ዊልስድሮፍ የተወለደው ይህ ህፃን ለቤተሰቡ ሁለተኛ ልጅ ነበር። ቤተሰቡ ከአያታቸው ሲዋረድ የመጣውን የሃርድዌር ቢዝነስ የሚሰሩ በዘመኑ መካከለኛ የሚባል ኑሮን የሚገፉ ሰዎች ነበሩ። ታዲያ ሃንስ ዊልስዶርፍ ገና በሕፃንነቱ ሕይወት ልቡን ለመስበር ጊዜ አልፈጀባትም ነበር። በ1892 ዓ ም የሃንስ ወላጅ እናት ከዚህ ዓለም በሞት ትለያለች። ከአንድ ዓመት በኋላ ደግሞ አባቱ ይከተላታል። አሁን ሃንስ ቤተሰብ የለውም። የተቀሩት ዘመዶቹ አክስቶቹና አጎ ቶቹ ነበሩ። ዘመዶቹም ቢሆኑ የሃንስ ቤተሰብ ያስተዳድረው የነበረውን የሃርድዌር ቢዝነስ በመሸጥ ሃንስና ወንድሞቹን ለሕፃናት ማሳደጊያ እንዲሰጡ ያደርጋሉ። ታዲያ አርንስቴም ኮበርግ ከተባለ ወላጅ አልባ ሕፃናት ማሳደጊያ ውስጥ መግባቱን ሃንስ ባይወደውም በጊዜው ግን ምንም አማራጭ አልነበረውም። በዚያም ቆይተው ሃንስ ትምህርቱን መከታተል ጀመረ። በጊዜ ሂደት የማንበብ ፍቅር ውስጡ የገባው ሃንስ በይበልጥ ደግሞ በማቴማቲክስ እና በቋንቋ ትምህርት ብቃቱ ከሌሎች ተማሪዎች በልጦ መገኘት ቻለ። የእንግሊዝኛና ፈረንሳይኛን ቋንቋን ጠንቅቆ የተማረው ይህ ህፃን በትምህርት ቤት ቆይተው ትውልዱ ስዊዘርላንዳዊ የሆነ ጓደኛ ማፍራት ቻለ። ታዲያ ይህ ጓደኛው ስለ ትውልድ ከተማው ሌጆ ዲቮንስ አስገራሚና ልቡን የገዛውን የሰዓት ማምረት በዓላቸውን ያጫውተዋል። ሃንስ ሁሌም ቢሆን በዚያች ከተማ መኖር ምን እንደሚመስል ለማወቅ ጉጉት ነበረው። አሁን ሃንስ የ19 ዓመት ወጣት ሆኗል። ይኖርበት የነበረው የማደጎ መኖሪያ ቤቱ በእርሱ ላይ የሚጥሉበትን ገደብ አልወደደውም። ለዚያም ነው ቦታውን ጥሎ በመውጣት ወደ ስዊዘርላንድ ጄኔቫ ከተማ ያቀናው። በዚያም በአንድ ጌጣጌጥ አምራች ድርጅት ውስጥ ተቀጥሮ መስራት ጀመረ። በዚህ ወቅት ሃንስ በጥቂቱም ቢሆን ስለ ቢዝነስ አንዳንድ እውቀቶችን ለመቅሰም ችሎ ነበር። ከዚያ በኋላ ማደጎ ቤት ሳለ የተዋወቀው ከስዊዘርላንዳዊው የልብ ጓደኛው ደብዳቤ ደርሰዋል። ጉዳዩ ሃንስ መልካም ፈቃዱ ከሆነ በሀገረ ስዊዘርላንድ በሚገኘውና በጊዜው ጥራት ያላቸውን የኪስ በማምረት በዓመት በዓመት ሚሊዮን ስዊስ ፍራንኮችን ወደ ካዝነው በሚያስገባው ዋና መቀመጫውን ደግሞ ለጆው ዲቮንስ ከተማ ውስጥ ባደረገው በኩኖ ኮርቴን ሰዓት አምራች ድርጅት ውስጥ ሥራ የመቀጠር እድሉን ለሃንስ ስለማበርከት ነበር። ለብዙ ጊዜያት ምኞቱ ሆኖ ቆይቶ የነበረው ይህ ጉዳይ የሃንስን በር አንኳክቶ ጊዜውን ጠብቆ መከሰቱ ሃንስን እያስደሰተው በጉዳዩ መስማማቱን ያሳውቀዋል። እንደ አውሮፓውያን አቆጣጠር በ1900 ዓ ም ሃንስ ወደ ከተማው በመጓዝ በፋብሪካው በፋብሪካ ውስጥ በምርት ጥራት ተቆጣጣሪነት ሙያ ሊቀጠር ቻለ። ከዚህም በተጨማሪ በመረጃ አያያዝ ዙሪያ በድርጅቱ ብዙ ስራዎችን ሲሰራ ቆይቷል። ከሁለት ዓመታት የስራ ዘመን በኋላ ግን ወደ አገሩ ጀርመን በመመለስ የጦር ግዳጁን መወጣት ነበረበት። ሃንስ አሁን የ22 ዓመት ወጣት ሆኗል። ግዳጁን በሚገባ ተወጥቶም ጨርሷል። ቀጣይ ጉዞው ወደ ለንደን አገር ነበር። በዚያ የሚገኝ ሌላ የሰዓት አምራች ድርጅት ውስጥ ተቀጥሯል። አሁን ግን የተሰጠው የስራ መደብ የካምፓኒውን ሽያጭ ለማሳደግ ነበር። በሃንስ የሽያጭ የስራ ዘመን ውስጥ የኩባንያው ትርፍ በጣም ጥሩ የሚባል እድገትን አሳየ። ከሁለት ዓመታት በላይ በቆየባቸው ጊዜያት ብዙ አዳዲስ ደንበኞችን ለድርጅቱ ማምጣት ቻለ። ጊዜ የገፋ ሲመጣ ሃንስ የራሱን የሰዓት ቢዝነስ ለመመስረት መንቀሳቀስ ጀመረ። አንድ ቀን ሃንስ ከአማቹ አልፍሬድ ጄምስ ዳቪስ ጋር ተቀምጦ በሚወያዩበት ወቅት ወደፊት ስለሚያቅደው የሰዓት ማምረት ቢዝነስ ለአልፍሬድ ያሳውቀዋል። በጊዜው አልፍሬድ ሃንስ ላቀደው የቢዝነስ ሀሳብ በቂ የሚባል ገንዘብ ነበረው። ሌላው ቢቀር እንኳን ማስጀመሪያ መሆን የሚችል ገንዘብ አማቹ አልፍሬድ በታናቹ ሃንስ የቢዝነስ ሀሳብ በመስማማት የራሱን ገንዘብ ኢንቨስት ለማድረግ ይወስናል። በአንድ እጅ ሰላምታ የተጀመረው ይህ ውጥን የዛሬውን ሮሌክስ ኩባንያ፣ የቀድሞውን ደግሞ ዊልስ ድሮፍ ኤንድ ዳቪስ ሊሚትድ የሚል ስያሜን ይዞ እንደ አውሮፓውያን አቆጣጠር በ1905 ዓ ም የጋራ ድርጅታቸውን ለማቋቋም ቻሉ። ካምፓኒው ስዊዘርላንድ ውስጥ ከሚገኘው የሰዓት አምራች ድርጅት ጋር መነጋገር ሄርሞን ኤግለር የሚያመርታቸውን የኪስ ሰዓቶች ወደ ኢንግላንድ አገር ውስጥ በማስገባት ለአገሪቱ ገበያ በተመጣጣኝ ዋጋ ማቅረብ ጀመሩ። አሁን ድርጅቱ ጥራት ያላቸውን የኪስ ሰዓቶች በማከፋፈል ታዋቂነትን አጥርፏል። ሃንስ ስለ ኪስ ሰዓት ከብዙሃኑ የተለየ አመለካከት ነበረው። በጊዜው የእጅ ሰዓቶች በሴቶች እንስቶች የሚደረግና ዓላማውም ለጌጥነት የሚውል በሰዓት አቆጣጠሩም አንዱ ከአንዱ የሚለያይ በብዙዎች ዘንድ ተመራጭ ያልሆነ የሰዓት አይነት ነበር። የኪስ ሰዓት በተቃራኒው የወንዳ ወንድነት መገለጫ ሆኖ የሚታይ በብዙሃኑም ዘንድ ተወዳጅ ነበር። ታዲያ ሃንስ ይህን እውነታ ሊቀይረው ፈለገ። በመጠናቸው ትልቅ የሆኑትን የኪስ ሰዓቶች በተዋጣላቸው የእጅ ሰዓቶች የመቀየር ሀሳብ አእምሮ ውስጥ ሲመላለስ የቆየ ሀሳብ ነው። ታዲያ ሃንስ የራሱን ድርጅት ከአማቹ ጋር ካቋቋመበት ቀን ጀምሮ በተለያዩ የአውሮፓ ሀገራት በመዘዋወር አሉ ከሚባሉ በዘርፉ ጥሩ ልምድን ካካበቱ ሰዓት ሰሪዎች ጋር በመነጋገር ብዙ የልምድ ልውውጥን ሲያደርግ ቆይ ተገኝቷል። በየዓመቱ ለህዝቡ የሚያቀርባቸው የእጅ ሰዓት አይነቶችን እያሻሻለ ለወንዶችና ለሴቶች በምቹነት ሊደረጉ የሚችሉ ሰዓቶችን ለገበያ ማቅረቡን ተያያዘው። በትንሽ ዓመታት ውስጥ በህዝቡ ዘንድ ትልቅ ተቀባይነትን አገኘ። እንደ አውሮፓያን አቆጣጠር በ1908 ዓ.ም ዊልስዶርፍ ኤንድ ዳቪስ የተሰኘው ድርጅት በእንግሊዝ አገር ታዋቂ የሰዓት አምራች ኩባንያ ለመሆን ቻለ። ከዚህ ጊዜ በኋላ ነበር ሃንስ ለድርጅቱ ምቹና ለአጠራር የማያስቸግር የየትኛውም ቋንቋ ተናል ናጋሪ ግለሰብ በቀላሉ ሊጠራው የሚችለውን የምርቱን መጠሪያ ስም ማሰብ የጀመረው ሮሌክስ ይህ ስም ነበር በአንሳ አእምሮ ሲመላለስ የቆየው። እንደ አውሮፓውያን አቆጣጠር በ1908 ዓ.ም ምረት ዊልስዶርፍ ኤንድ ዳቪስ አንሊሚትድ ለሚለው ድርጅታቸው ሮሌክስ የሚለውን ስም ይፋዊ የንግድ ምልክት ወይንም ትሬድማርክ ሆኖ እንዲያገለግል ተደረገ። ከጊዜያት በኋላ ሮሌክስ ብዙ የንግዱ ዓለም ቱጃር ባለሀብቶችና ታዋቂ ሰዎች ሁነኛ ደንበኞቹ መሆን ጀመሩ። ነገር ግን ብዙም ሳይ ቆይ የመጀመሪያው የዓለም ጦርነት ተከሰተ። ብዙ በአገሪቱ የሚገኙ የንግድ ድርጅቶች ተዘጉ። ለሮሌክስ ኩባንያ ግን ነገሮች የተለዩ ነበሩ። ብዙ ወታደሮች የሮሌክስ ሰዓትን መሸመት ጀመሩ። በጦርነቱ ወቅት ለአያያዝ አመቺና የተቀናጀ ጥቃትን ለመፍጠር ቀዳሚ ተፈላጊነትን ያገኘው ይህ ሰዓት ነበር። እንደ አውሮፓውያን አቆጣጠር በ914 ዓ ም ካምፓኒው በውስጡ 60 የሚሆኑ ሰራተኞችን በመቅጠር በለንደን ከተማ ቢሮውን ከፍቶ እየሰራ ነበር። በጊዜው ሮ ሮሌክስ ኩባንያ ባሳየው ጥራትና ትክክለኛነት ክላስ ኤ ፕሪሲሽን የተሰኘ የጥራት ማረጋገጫ ሰርተፍኬትን ለማግኘት ችሎ ነበር። ከዚህ ሁሉ ስኬት ጀርባ ግን አንድ የሚከነክር ነገር ተፈጠረ። የእንግሊዝ መንግስት በአገሪቱ ስር የተመዘገቡና የተለያዩ ሸቀጣሸቀጦችን ከአገር ውጭ በሚያቀርቡ ኩባንያዎች ላይ የ33 ፐርሰንት የታክስ ክፍያ እንዲከፍሉ የሚያስገድድ አዲስ ሕግ ታጸድቃለች። በዚህም ሳቢያ ከከባድ ቀረጥ ለመዳን ሲል ሃንስ ዋና የድርጅቱን መቀመጫ ከለንደ ወደ ስዊዘርላንድ ቤል ከተማ ሊያዘዋውረው ተገደደ። የድርጅቱ መጠሪያ ከሆነው ስም ዊልስዶርፍ የተሰኘው የጀርመን መጠሪያ ስም በጊዜው በነበረውና እያደገ በመጣው የመጀመሪያው የዓለም ጦርነት ጋር ተያይዞ እንግሊዝ ከጀርመን ጋር ጠላት መሆን ደግሞ ለዚህ ውሳኔ ሌላኛው ምክንያት ነበር። ከጥቂት ጊዜያት በኋላ ዊልስዶርፍ ኤንድ ዳቪስ ሊሚትድ የተሰኘውን የድርጅቱን ስያሜ ሮሌክስ ዋች ኮርፖሬሽን ሊሚትድ በሚል አዲስ ስም ሊለውጠው ችሏል። በ919 እስካሁን ድረስ የሚገለገልበትን የኩባንያውን ታዋቂ ሎጎ ባለአምስት ኮከብ ዘውድ ለመጀመሪያ ጊዜ ጥቅም ላይ የዋለበት ሰዓት ነበር። በተመሳሳይ ዓመት ድርጅቱ ዋና መቀመጫውን ከቤል ወደ ጄኔቫ በማዘዋወር በአይነታቸው ለየት ያሉ ሙቀት፣ ከፍተኛ ግፊትንና ውሃን መቋቋም የሚችሉ የእጅ ሰዓቶችን ማምረት ጀመረ። ያላሰለሰ ጥረታቸው በስተመጨረሻም ተገቢውን ውጤት ይዞ ከተፋለ እንደ አውሮፓውያን አቆጣጠር በ1926 ዓ.ም ሮሌክስ የመጀመሪያ የሆነውን ዋተርፕሩፍ የእጅ ሰዓት በስኬት ሊሰራ ቻለ። ሮሌክስ ኦይስተር ይሰኛል። ታዲያ ሃንስ ይህን አስደናቂ ምርት ለገበያ ለማቅረብ በቂ የሆነ ዝግጅት ማድረግ ነበረበት። ታዲያ ሃንስ ምርቱን ለህዝቡ ለማስተዋወቅ ወሳኝ የሚባሉ አጋጣሚዎችን በንቃት ይከታተል ጀመር። ጊዜው 1927 ዓ ም ነው። ሜርሴዲስ ግሌትስ የተባለች ሴት በታሪክ አስገራሚ የሆነውን 33 ኪሎ ሜትሮችን የሚሸፍነውንና እንግሊዝን ከፈረንሳይ የሚለየውን ወንዝ በዋና ለማቋረጥ ዝግጅቷን ጨርሳለች። ይህን ድርጊት ለመታደም አሰፍስፎ ባለበት ሁኔታ ሃንስ አንድ ድርጊት ለማድረግ ያቅዳል። ለሜርሴዲስ በዋናው ወቅት በአንገቷ ላይ የሮሌክስ ሰዓትን አንጠልጥላ እንድትዋኝ ይጠይቃታል። በሀሳቡ የተስማማችው ሜርሴዲስ ዋናውን አካሄደች። እንዳሰበችው 33 ኪሎ ሜትሩን በሙሉ በዋና ባትጨርስም ከ80 በመቶ በላይ የሚሆነውን ጉዞዋን በብቃት ለመሸፈን ችላ ነበር። ህዝቡ በጊዜው የእሷን ችሎታ ብቻ አልነበረም ሲያደንቅ የዋለው ያለምንም ብልሽት ለ10 ሰዓታት ያክል ውሃ ውስጥ ሆኖ በትክክል ሰዓቱን መናገር የቻለውን የሮሌክስ ሰዓትን ጭምር እንጂ። በየሱቁ በሚቀመጡ በመስታወት የተከለሉ የአሳ ማርቢያ ቤቶች ወይንም አኳሪየም ውስጥ የሮሌክስ ሰዓትን እንዲንጠለጠል አድርጓል። የኤቨረስት ተራራን ሊጎበኙ በከፍታ ላይ ሆነው በሄሊኮፕተር በረራ በሚያደርጉ ሰዎች እጅ ላይ የሮሌክስ ሰዓትን እንዲያደርጉ አስማምቷል። አልፎም ታዋቂው የፈጣን መኪና አሽከርካሪ ማልኮም ኮምቤል 300 ማይሎችን በሰዓት በሚኖግደው መኪና ውስጥ የሮሌክስ ሰዓትን እንዲያደርግ እስከ ማድረግ የደረሰ የሮሌክስ ሰዓትን ውሃ ከፍታና ፍጥነት ሳይበግረው ትክክለኛነቱን አስጠብቆ የሚቆይ አስደናቂ ምርት መሆኑን ለዓለም ለማሳወቅ ቻለ። ይህ ድርጊት በዓለም ሕዝብ ዘንድ የሮሌክስን ስም በልዩነት እንዲታይና ተወዳጅነቱንና ተፈላጊነቱን ጣራ ያደረሰ ክስተት ነበር። ምጡቅ የሆነ የማርኬቲንግ ጥበብ ብቻውን አንድ ካምፓኒን ስኬታማ ሊያደርገው ይችላል፣ ሃንስ ዊልስድሮፍ ይናገራል። የሮሌክስ ኩባንያ በጊዜው አስደናቂ የሚባሉ አዳዲስና ተሻሽለው የሚቀርቡ የእጅ ሰዓት ምርቶችን ለገበያ ማቅረቡን ቀጥሏል። በ1931 ዓመተ ምህረት ሮሌክስ ኦይስተር ፐርፕቹዋል የተሰኘ በአይነቱ ልዩ የሆነ ሰዓት ማቅረቡን ያሳውቃል። ሰዓቱ የእጅ እንቅስቃሴን ተከትሎ በሚያገኘው የእንቅስቃሴ ጉልበት ያለምንም ጣልቃ ገብነት ግለሰቡ ሰዓቱን ከእጅ ውስጥ እስካላወለቀው ድረስ በራሱ የሚሰራ የእጅ ሰዓት አይነት ነበር። ይህ ቀድሞ ተሰርቶ ከነበረው ማኑዋል የሮሌክስ ኦይስተር ሰዓቶች የተለየ የሚያደርገው ጉዳይ ነበር። ሁለተኛው የዓለም ጦርነት በተከሰተ ጊዜ ሮሌክስ ኩባንያ ምርቶቹን ከሀገር ወደ ሀገር ለመላክና የንግድ ስርዓቱን በተሳለጠ ሁኔታ ለመፈጸም አዳጋጅ የሆነበት አጋጣሚም ተፈጥሮ ነበር። በዚህም ሳቢያ የሮሌክስ ሰዓት ቢዝነስ በመጠኑም ቢሆን አንዳንድ መንገጫገጮችን አስተናግዶ ነበር። በእንቅርት ላይ ጆሮ ደግፍ እንዲሉ ሃንዝ በዚህ ሁኔታ ሳለ በ944 ዓ ም ባለቤቱ በሞት ትለየዋለች። ከዚህም በኋላ ነበር ዊልስድሮፍ ፋውንዴሽን የተሰኘ ባለቤቱን ለማዘከር ያቋቋመውን የእርዳታ ድርጅት ያስጀመረው ኋላ ላይ ደግሞ ሐንስ 100 ፐርሰንት የሚሆነውን የሮሌክስ ኩባንያ ድርሻ ለእርዳታ ድርጅቱ አስተላልፎታል። አሁንም ድረስ ሮሌክስ በዚህ የእርዳታ ድርጅት ስር ተካቶ ይገኛል። በዚህ ለትርፍ ያልተቋቋመ ድርጅት ውስጥ መካተቱን ተከትሎ ከታክስ ነፃ የሆነ አስገራሚው የቢሊዮን ዶላር ኩባንያ ለመሆን ቻለ። በ1946 እና በ1947 ዓ ም ሮሌክስ ከ100 ሺህ በላይ ጥራታቸው የተመሰከረላቸው የእጅ ሰዓቶችን ለመሸጥ ችሏል። እንደ አውሮፓውያን አቆ መቆጣጠር በ1945 ዓ ም ሮሌክስ ዴት ጀስት የተባለውን አዲሱ ምርቱን ለዓለም አሳወቀ። ውሃ የሚቋቋም አውቶማቲክና የዕለቱን ቀን ሳይቀር አስልቶ የሚያሳይ የእጅ ሰዓት። ይህ ነገር አሁን ባሉ ሰዓቶች ላይ የተለመደ ነገር ቢሆንም ጅማሮውን ግን ያገኘው ሮሌክስ በሚያመርታቸው የእጅ ሰዓቶች ነበር። በ1953 ዓ ም ሮሌክስ ሰብማሪነር የተባለውና ለሰርጓጭ ዋናተኞች ተብሎ የተሰራውን የእጅ ሰዓት አቀረበ። ሰዓቱ ያለምንም ብልሽት መቶ ሜትሮችን በውሃ ውስጥ መስጠም የሚችል አስደናቂና ተወዳጅነትን ያገኘ ምርት ነበር። ይህንንና ሌሎች አስገራሚ ምርቶችን ለዓለም ጀባ ካለ በኋላ ሃንስ ዊልስድሮፍ በ1960 ዓ.ም በአይቀሬው ሞት ተጠርቶ ይህንን ዓለም እስከወዲያኛው ሊለያት ተገዷል። ከእርሱ ህልፈት ሕይወት በኋላ ሮሌክስ በለግዠሪ ወይንም ከዓለም ቅንጦት ምርቶች መካከል ራሱንና ደረጃውን አስጠብቆ አሁንም ድረስ በባለሀብቶች ዘንድ ተፈላጊነቱን አስጠብቆ ለመቆየት ችሏል። በታሪክ የእጅ ሰዓት ምርትን ትክክለኛነት ማንም ባልጠበቀው መንገድ እጅጉን አሻሽሎ ምቹና ተወዳጅ የእጅ ሰዓት ምርቶችን ለመፈልሰፍ የበቃው ከብቸኛ የማደጎ ልጅነት ተነስቶ ታሪክ የማይረሳውን የሮሌክስ ቅንጡ ሰዓቶችን የመሰረተ የሃንስ ዊልስዶርፍ ታሪክ ይህን ይመስል ነበር። ዝግጅታችንን አበቃን። በሌላ አዝናኝ ፕሮግራም እስከምንገናኝ ድረስ ሰላሙን ተመኘን።